የዚህ ቤት ጉድ ተነግሮ አያልቅም። በኋላ አባታቸውን የሚያሳድጋቸው ለመሆኑስ፣ ሳምሬ ፍቺው ተመቻቶ ወዴት ናት ዋካ ዋካ እያለች ነው። እሺ ፋኒ፣ ልጆች ወዴት ሄዳሉ የሚለው ጉዳይ አሳሳቢ ሆኖብኛል። በህግ 50 50 የነበረን ተነስቶ ከቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው? ሳቅ ለጫዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይህ ቀውጡ የምላችሁ የእናንተው አሽሩካ ነኝ። ወደ ኢትዮ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ሁሉ የሆነላችሁ። እንደተለመደው አዝናኝ፣ አስተማሪ የምላችሁን ሰሞኑ የሚወሩ ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። ፈታ ዘና ያላችሁ ሀሳባችሁን ኮሜንት እያደረጋችሁ ቪዲዮውን ገን ላይክ እያደረጋችሁ አው እስቲ ላይክ እጥረት አለ፣ ባካችሁ ላይክ እያደረጋችሁ ሌሎች ጋር ቪዲዮዬ እንዲደርስ እናንተ ጋር በተደጋጋሚ እንዲመጣላችሁ ላይክ እንድታደረጉ በትህትና እጠይቃለሁ። አሽሩካ የምርቶች ምርጫ ይቀጥላል። ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 5050 የነበረን ተነስቶ እኔ ማሳድጋቸው ከሆነ ኃላፊነቱ ለእኔ ተሰጥቶኝ በስርዓት ያሳድጋቸዋለሁ። አያታቸው ሌላ ችግር ፈጥራል። ወንድ ልጅ ቆረጠ እያለ ይገኛል። ፋኒ፣ የዚህ ቤት ጣጣ አያልቅም መቼም። ሶሻል ሚዲያ ላይ አጣበስ ናቸው፣ ከዛ አጋባ ናቸው፣ ከዛ አዋለር ናቸው፣ አሁን ደግሞ አፋታ ናቸው። ተፋተው ደግሞ ይኸው ልጃቸው ወዴት ይሁን ወዴት ይሁን የሚባል ጣጣ መጥቷል። ክፍል ስንት ላይ ነበር የቆም ነው? ክፍል ሀያ ነው፣ ክፍል ሰላሳ ላይ ነው የቆም ነው የነበረው የቤተሰቡ ጉድ ደግሞ አሁን ምን አይነት ቤተሰብ ውስጥ ነው የገባው ይህ ልጅ? በእውነት ያሳዝናል። ትዳር ልጆች ደግሞ ከትዳር መበተን በኋላ ያለው ጣጣ ፋኒ፣ ልጆች ወዴት ይሄዳሉ የሚለው ጉዳይ አሳሳቢ ሆኖብኛል። እኔ ጋም ሊሆኑ ይችላሉ፣ መንግስትም ሊወስዳቸው ይችላል እያለ አፈንድቶታል። ደግሞ ሌላ ሚስጥር፣ እስቲ ጉዱን ከራሱ አንደበት እንስማ። አያታቸው ሌላ ችግር ፈጥራ፣ ያው ከኔ ጋር ለመጣላት መንገድ ላይ ተገናኝተን፣ ያው ሱፐርማርኬት ገዝቼላቸው ሰውጣ ቤትገዝ ለምን ገዛ? አንተ ምንድነው ከኛ የምፈልገው? ያው የተለመደውን በልጆቹ ፊት ጭራሽ አደረገችው ማለት ነው። እስከዛሬ በቪዲዮ ነበረ፣ በልጆቹ ፊት መታ። ፋኒ አንተ ልጆቼ ምናምን እያልክ ከዛጋ ጋር ምናምን ትላልው። ሳምሪ ዝግጅት ላይ ነች፣ ለቀጣይ ትዳር እየተዘጋጀች ነው። በስፖርት ምናምን ራሷን ፏፏ እያደረገች ትገኛለች። ው ነገር አታብዛ፣ የምትናገረውንም ነገር ቆጠብ አድርገው፣ መልእክት ልካላለች ማለት ነው። ነገር አበዛለሁ ብትል በጠረባ ትበላል ፋኒ ልጆቼ ልጆቼ ይላል ሳምሪ ደግሞ ጡንቻዎቼ ጡንቻዎቼ እያለች ትገኛለች ለመሆኑ ፋኒ አባትነት እንዴት ይዞታል ተመልከትልኝ እንግዲህ እራሷ አባትነት እንዴት ነው? ያምርበታል፣ ይችላል። ይሄውላችሁ፣ ጸጉር እየሰራ ምናምን ልጁን እየተንከባከበ ነው። አቤት አቤት አቤት! አከፋፈል ምን ትላለ? አያያዝ እንዴት ነው ባካችሁ? ሮሮሮሮሮሮ! በርትቷል ልጁ። ምን ያስፈልጋል ታዲያ? አንተማ፣ ምርጥያ አባትና አባቴ፣ ይመች። አቤት፣ በጣም ያምራል። ቢውቲፉል! ዋው ዋዋው! ጾም ከመግባቱ በፊት አሪፍ ጥብስ እንሰራለን። ሌስ ጋው በለው ይው ለከሰርሻ፣ አዳሜ ሳምሪ ሙያ ሳይኖራት፣ ይኸው ይህን ልጅ ሙያ ያለውን ልጅ አግብታ አሁን ምናምን እያለች ትገኛለች ማለት ነው። እሱ ነበር የሚሰራው ማለት ነው። ኪችኑን እኮ በመያዘ ነው። አዳሜ የአበሻ ሴት ችግሩ ኪችን ከገባ ትንቃሃለች። ለዛ ነው አሁን ፋኒ ይህን የመሰለ ምግብ እያበላት ናቀችው፣ ናቀችው። ወጥታ በእናቷ ጭምር አሰደበችው እና የአበሻ ወንድ ኪችን አትግባ አርፋ ራሷ ቀጥ ለጥ ብላት ትስራ። ምን ለምን ትጨናነቃለ? ትዳር እኮ ማለት ሀፉን እሷ ምግብ ልትሰራ የምትስማማው ስምምነት ማለት ነው። አዎ ብዬ ደግሞ ዋይ ዋይ ትላላችሁ። ምንም አረግ አይቻልም፣ እውነታውን መካድ አይቻልም። ምክንያቱም ኪችን ወንድ ልጅ ሲገባ የአበሻ ሴት ትንቅሃለች። ዘመናዊነት ነው ምናምን፣ አሽሩ ከአውሮፓ አይደለ እንዲያለው ምናምን እንዳትሉኝ በኋላ። ደግሞ እስቲ የእኔን ሲደርስ አሳያችኋለሁ። ችግር የለውም። ለጊዜው ፋኒ ይህን ምክር ብትቀበል ደስ ይለኛል። ያው ፋኒና ሳምሪ ከተለያዩ በኋላ ልጃቸው ልጆቹ ያው ሳምሪ ጋር ነበሩ። ነገር ግን አልተመቻቸውም ነው ሁኔታው። ከዚህ ውስጥ ደግሞ ፈልቅቄ አውጥቼ ለማዝናናት በወሰድኩበት ሰዓት አጅሬት ጅጂኪያ በመሀል ላይ ስድብ እንደጀመረች ነው የሚናገረው። በእውነት የእሷ መርዝ የሆነ ስድብ ህጻናት ሲሰሙ ተመልከቱ እንግዲህ፣ በእውነት ያሳዝናል። አንዳንዴ ልጆች በምን አይነት ቤተሰብ ውስጥ እንደሚወድቁ አያት እኛ እንደምናውቀው የሚያዝናና የሚያሞላቅቅ ነበረ። ለመሆኑ ሳምሪ ፍቺው ተመቻቶ ወይ? ከፍቺ በኋላ እንዴት ናት? ዋካ ዋካ እያለች ነው። እሺ፣ እንዴት ነው ነገሩ? ፍቺን እናበረታታ እንዴ? ተፋቱ፣ ጥሩ ቁመና ላይ ትሆናላችሁ፣ ትገኛላችሁ እንበል እንዴ? በቃ የሲንግል ማመነት እኮ እንደ ሞደርን እየታየ መጣ። ሲንግል ሌዲ የሚለውን ባስገባው ደስ ይለኝ ነበረ። ያው እንትን እየተባለ ነው እንጂ ጭራሽ ከተፋታችሁ በኋላ ያዙ ይለቀቁኝ ያመጣችሁ ደግሞ እኔ በጣም እየገረመኝ መጥቷል። በእውነቱ ይሄ ነገር እንዴት ታዩታላችሁ? ጥሩ ነው ይበረታታ ወይስ አይ ባህላችን አይደለም እንበል። ስፖርት መስራት፣ እራስን መጠበቅ ምናምን የሚባለው ነገር አሪፍ ነው። እናት ተሆኖ እኮ ይሄን ነገር ማድረግ ይቻል ነበረ። ማነው የከለከላችሁ? ልጆቹ ፊት እንደዛ ስታደርግ ልጆቹ ተጎዱ፣ አለቀሱ፣ እዛ ቤት መግባት አንፈልግም አሉ። ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያት ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋ ነው መኖር ፈልገው፣ ሁሌ ከአንተ ጋ ነው መኖር ፈልገው፣ መቼ ነው አንተ ቤት የምንሄደው ትለኛለች ፊሎና። ቤት ኖሮ ይህንን ባለተዳሮች አስተውሉ። ብዙ ጊዜ ትዳር ያው ከተበተነ በኋላ እናትም ልጆች ወደ እኔ ብላ የመሳብ ነገር ይታያል፣ አባትም ወደ እኔ ብሎ የመሳብ ነገር ይታያል። ፋኒ እዚጋ የሚለን ያው ልጆች በተለይ ሴቷ ከኔጋ ጋ ነው መሆን የምፈልገው እያለች ነው። ምክንያቱም ስድብ እዛ ጋ ተመለከተች ጭቅጭቅ ተመለከተች አልተመቻትም። አንተ ጋ አንተ ጋ አባቴን አባቴን እያለች ነው እያለ ነው ባለፈው ሳምሪ አባትሽ እንደዚህ እየበደለኝ እያደማኝ እየደበደበኝ ብላ በእንግሊዝኛ ያው እሷ የነገረቻት ተመልክተን ነበረ። ያው ሳምሪም በዛን ጊዜ ልጇን ወደ ራሷ ልጃቸውን ወደ ራሷ የመሳብ ነገር ነው የነበረው። እዚ ጋም እንደዚህ ነገር እንመለከታለን። አስተውሉ ወላጆች፣ አሁን የማቀርበው ትምህርት የሚገኝበት ከዚህ ውስጥ ደግሞ ምን እንማራለን የሚለውን ነገር እንድትይዙበት ነው ባለትዳሮች ልጅ ወደዚህ ወደዚህ ከመጎተት ተቆጠቡ። አባትም እናትም ለልጅ ያስፈልጋል። ይህን ጉዳይ ያው እንመለስበታለን። እስቲ እንስማቸው። ጉዳቸው አልቅም ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደግሞ እንደውም መንግስት ያሳድጋቸው ወይስ አንተ ሳድጋቸዋለህ ያሉ ጊዜ ቤታቸው ልክ ሶስዳቸው ጂጂ ነው ቤት የነበረችው ገና ከመስኮት ኖ ኖ ኖ፣ እዚህ ቤት መግባት አይችሉም፣ ምናምን አለች። በገዛ ቤታቸው ማለት ነው። እናታቸው እንዳይገቡ ብላለች። እኔም አልፈቅድም እንዲገቡ ልጆቹን በመጣበት ይዛቸው ሄድ አለች። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ፣ አንቺ በእንደዚህ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ ለጊዜው እኔ ጋር ናቸው እነሱ ማሳደግ ስለማይችሉ አያትየውን ማሳደግ አችልም ከዚህ በኋላ ሳምሪ ማሳደግ እንደማችለው ቃል በቃል የተናገራቸው፣ እኔ እዚ ጋር ለማመን ይከብደኛል። ፋኒ እዚጋ ለማመን ይከብደኛል። እንዴት ነው ሳምሪ ልጆችን አልፈለግም በቃ አንተ ጋር ይደጉ እያለች ነው ኖ የምትለኝ? ትንሽ ይከብዳል። ምንም እንኳን እች ልጅ በእናቷ ተጽዕኖ ስር ሆና አሁን ወኝ ወኝ ነገር ውስጥ የተለያየ ነገር ውስጥ ብትገባም፣ ግን ከዚህ በፊት ከነበራት ሁኔታ ልጆቿን የምትወድ እናት ነች ለልጆቿም እናትም ታስፈልጋለች ፋኒ አስብበት እንዴ አዎ አንተ ወስድ ልታሳድግ መንግስት እየወሰነል ነው ያው በአውሮፓ የምታቁ ከሌላችሁ በወላጅ መካከል ያው ግጭት ካለ በስነ ስርዓት ነው ልጆቹን ማትፈልጉ ከሆነ የጀርመን አገር ዜጋ ናቸው ልጆቹን እኛ እንፈልጋቸዋለን ነው የሚለው ይሄ ነገር በአውሮፓ በአሜሪካ በካናዳም የታወቀ ነው። ሶሻል የሚባል ነገር አለ። አዳሜ ልጅሽን በስነ ስርዓት ማትጅ፣ ማትከታተይ፣ ማታሳድጊ ከሆነ በሱስም ከተበከልሽ እንደዚሁ በጥንቃቄ ልጆችን ማታሳድግ ከሆነ መንግስት ወስዶ ልጆቼ ብሎ ያሳድጋል። እንዲያውም በአውሮፓ የሚወለዱ ልጆች እኮ እዚህ ስዊድንም መንግስት ነው ልጆቹ የመንግስት ናቸው ነው የሚባለው። አንተ ኃላፊነት በቃ ዝም ብለህ መጠበቅ ብቻ ነው አይነት ነገር ነው ሶ አሁን ልጆቹን በጭራሽ መንግስት ሊያሳድግ ተብለን ተጠየቅን ነው የሚለው። እንግዲህ በእውነት አሳፋሪ ነው። በወላጆች መካከል ያለው ልዩነት እስከዚህ ድረስ ሄዶ ወላጅ ብቻ አይደለም ከኋላ አሁን የነዚህ ልጆች የጂጂ ክያነች ከኋላ መበጠብጠው። ፋኒ አባትነት ስገመገመው ጥሩ ሁኔታ ላይ ነው ያለው፣ እያበላ፣ እያጠጣ እየተንከባከበ፣ ልጆች ትምህርት ቤት እየወሰደ ከስንት አይነት የስድብ ሁኔታ ውስጥ ልጆቹን መንጭቆ አውጥቶ በእንክብካቤ ይዟቸዋል። ስለዚህ አባትነት በፋኒ ያምራል፣ ቀጥልበት ብያለው። ግን ከእናት ብቻ አርቀህም ማኖር ከባድ ስለሆነ ያው እናትንም ብታስጠጋት ጥሩ ነው። ቢያንስ ተስማምታችሁ ልጆችን አሳድጉ። የሶሻል ሚዲያ እንትን አታድርጓቸው። ሳይኮሎጂካል ዳሜጅ ነው የሚፈጠረው። ተጠንቀቅ፣ በየኮሜንት እየገባሽ ሳምሪ። ሌላ ነገር እናገራለሁ። ምት ካለች መልእክት ተልኮልሻለ አንቺ ከትላንስ ተተምር ሰው ቢያወራ ስለኔ መሽግድ ሰርጦኝ ኔ አላቅም መዛት፣ መብራራት ስራ ነው ምስክሬ የወረስኩት ነው ከባቴ ይህን ቀብራራ ኩራት ቢሉኝም ተዋይ ሆነህም ወደ ማታ ለእራት ይሄ ነው ምን ታደረጓለ? ይመቻት። በዚህ አጋጣሚ ይሄን ነገር ላንሳላችሁ። ልጅ ያገኛችሁ ነገር ግን ልጅ ማለት በረከት መሆኑን ከእግዚአብሔርም የተሰጣችሁ አደራ መሆኑን ረስታችሁ ለምትዘባበቱ ሰዎች ይሄ ለእናንተ ነው መልእክቱ። እች እህታችን እንመልከታት። ልጅ እየጠበቀች ነበረ፣ ግን ማግኘት አልቻለችም፣ አልተሳካላትም። ልቧ ከልክ በላይ በማዘኑ በየሁኔታው አይንሽን ስትጨፍኝ እንኳን ምን ይታይሻል ብትሉኝ እንደዚህ ነው የሚታየኝ፣ እያለች ከኋላ ይታያችኋል ህፃን ልጅ ምልክት አድርጋ ሀዘኗ የበረታባት መሆኑን ምን ያህል ስ እንዴት ተጎርተሻል ብላችሁ ብትጠይቁኝ አያችሁ፣ ብላ ያው እንደዚህ አይነት ቪዲዮዎች እየሰራች ነው እንትን የምትለው ሀዘኗን ለመርሳት ደግሞ በዚህ ሁኔታ እንደምትሆን በቃ አሳዛኝ በሆነ ሁኔታ እንደዚህ በሌሊትም እንደምታስብ፣ በቀንም እንደምታስብ ልጇ እንደሚታያት ነው ያው። ትንሽ የዚች ልጅ ታሪክ ውስብስብ ነው። በትዳር አማካኝነት ከሀገር ከወጣች በኋላ ባሏ ጋር መኖር ጀምራለች በውጪ ነገር ግን በተፈጠረባት ያው ከባሏም በተፈጸመባት ጥቃት ነው ይመስለኛል። እዚህ ላይ እንደተረዳውት ያው ልጇን ለማጣት ችላለች። እና በዚህ ምክንያት ያው በሀዘን ቪዲዮቿን ታጋራለች፣ መልእክቶቿን ታጋራለች። እና እግዚአብሔር ይመስገን በል እስቲ። ስለተሰጣችሁ ነገር ስለተሰጣችሁ ነገር ልጅ ስላላችሁ እግዚአብሔር ይመስገን በሉ። ልጃችሁን ቅፍ አድርጋችሁ ሳሟቸው እስቲ አባት ልጅ የት እንዳለ ኮ ረስቷል። የት እንዳለ ረስቶታል። አንዳንድ እናት በስንት መከራ ውስጥ ሆና ልጇን ለማሳደግ ቀና ደፋ ቀና ትላለች። ምንድን ነው በረከት ነው። ልጅ ያላችሁ ሰዎች በእንደዚህ ሁኔታ የተበጣበጣችሁ ኃላፊነት የመዘንጋት በእውነት አሳዛኝ ነው። እግዚአብሔር የሰጠንን ስጦታ አለመቀበል ያሳዝናል። ና ይህንን ነገር ትኩረት እንድናደርግበት ለማለትም ጭምር ነው ይህን ቪዲዮ ይዜላችሁ ስመጣ። ሀሳባችሁን እንግዲህ ኮሜንት ላይ አስቀምጡልኝ እናንተም የተሰማችሁን። እህታችን ግን እግዚአብሔር ያጽናናሽ፣ በርችልን፣ አይዞን በእውነት ሁሌ ስመለከታት ያሳዝነኛል ሁኔታዋ። ሳምሪ የምትባል ልጅ ነች። እግዚአብሔር ባለሽበት ብርታት ጥንካሬ ስጥሽ። እግዚአብሔር ደግሞ ሌላ ልጅ ይሰጥሻል ይባርክሻል። እና በዛ የካስሽ እግዚአብሔር ይባርክሽ እላለሁ። እናንተም መርቋት፣ አስቧት፣ እጸልዩላት። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜም በሙሉ ማለት ነው ለምኜ ብዙ አላጣ። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የእኛ ግን ይብሳል የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጥ። አይ አብይ አህመድ ጋንጃ በሉባንጃ እያጭ የሰኮ ነው የሚ ጌታቸው ረዳ በዚህ መልኩ ፍጥጫ ውስጥ ገብተዋል። አነጋጋሪ ሆኗል። በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ አብይ አህመድ ነው የፈጸመው ብሎ ከዚህ በፊት ሲከራከር ሲናገር ነበረ። አሁን ግን አብይ አህመድ ነው የፈጸመው ለማለትም አብይ አህመድን ወንጀል ለመናገር ሲያፍር ነው የተመለከትነው። ለምን? አብሮት እየሰራ ስላለ። ፍርፋሪ ስትለቃቅም ምንጊዜም ከእውነት ትርቃለ። የህዝብን በደልና ግፍ ትረሳለ። በእውነት ያሳዝናል። በ ይሄ ነው እንግዲህ ጌታቸው ረዳ አብይ አህመድ ጄኖሳይድ ፈጽሟል በትግራይ ላይ ብሎ ሲጠይቀው በበበ እንደተመለከታችሁት ነው እያለ ያለው ህዝቡ ላይ። አሁን ነዚህ በሳቅያ በፊት ሲናገር የነበረው ጋሁን የተጋጨ ነገር ስለሆነ ጄኖሳይድ መፈጸሙን አምናለሁ፣ ግን አብይ አህመድ ነው የፈጸመው ብዬ ለመናገር አልችልም እንደ ጠበቃነቴ ምናምን እያለ ነው የሚናገረው። እንግዲህ ያኔ ተመልከቱ ህዝብን በትግራይ ላይ የፈጸመው ይሄ ነው አብይ አህመድ እያለ። የእውነት እነዚህ ጌታቸው ረዳ እንግዲህ እንደምታዩት አልጀዚራ ላይ የሚናገረው በራሱ ላይ እና ጓደኛውን ይዘው እንግዲህ፣ ሁለት ጓደኛ ማመቾች አብይ አህመድ እና ጌታቸው ረዳ የሚባሉ ጀኖሳይደሮች እንግዲህ፣ ራሱ እንዳለው ነው ተጠቃቅሰው፣ ምን ያህል ህዝቡን እንደበሉት ነው በራሱ ጊዜ ዓለም መድረክ ላይ ወጥቶ ገመናውንም ያጋለጠ ግን እግዚአብሔር ቀን አለው። የነዛ ሰዎች ፈሶ የቀረው ደም በዓለም አደባባይ ላይ እንዲታይ ተደርጓል። የእውነት በዚህ ሰው ያፍ ስንቶቹ ተቀስቅሰው ስንቶቹ ወጣቶች ረግፈዋል። ስንት ወጣቶች አልቀዋል። ስንት ስንት ሆነዋል። መሞት ሁሉም ሰው ይሞታል። ለክብሩ ብሎ ታግሎ ማንም ሰው ቢሞት ራሱ ክብር ነው። ነገር ግን ደግሞ አካላቸው ጎሎ አቋጣሪ አጥተው የቀሩ ስንት መለሎ ወጣቶች እንዳለመታደሉ ነው። ጦርነት ደግሞ ወጣቱን መርጦ የሚበላ ነው። ስንቱን ወጣት አስበልቷል ይህ ሰውዬ። ሁለት ጓደኛ ማሞች ናቸው። ከጦርነት በፊትም ጓደኛ ማሞች ናቸው። ከጦርነታቸው በኋላም ጓደኛ ማሞች ናቸው። ነገር ግን መሀል ላይ ጓደኛ እንዳልነበሩ ጠበኛ እንደሆኑ አድርገው ነው ህዝቡን ትሪክ አድርገው የበሉት። ህዝቡን ትሪክ አድርገው በሉት።

እያሳቀች መራር እውነቱን የነገረችን ይመችሽ፣ ከዓይናቸው ደግሞ ይሰውርሽ። አሁንም ኢትዮጵያ ውስጥ ሕዝብ እያለቀ ነው። በእውነት በአማራ ክልል ምንሰማው ግፍና በደል አሁንም እንደቀጠለ ነው። በትግራይም ያንዣበበው ጦርነት፣ በኦሮሚያ የቀጠለ ጦርነት። ፖለቲከኞች ግን ሰላም ለመውረድ የሕዝቡን ጥያቄ ሰምቶ ለማስተካከል ሳይሆን እነሱ እየተሞዳሞዱ ሕዝብን ለማስጨረስ ነው። እና ይሄ ነው የምንመለከተው። በእውነት ያሳዝናል። ለዚህ የኢትዮጵያ ህዝብ መንቃት አለበት። የራሱን ሰላም ለመጠበቅ ለመስማማት መቁረጥ አለበት። ካስበሉን ከጨረሱን ካጨረሱን በኋላ መንቃት የለብንም። አሁን ነው መንቃት ያለብን። የጌታቸው ረዳ መልእክት በተለይ ይህንን ነገር ፍንትው አድርጎ ማሳየት አለበት። በሀገራችን ውስጥ የቀጠለው ግፍና በደል ማቆሚያ እንዲበጅለት ህዝብ መንቃት አለበት። ነቄ መሆን አለበት ብዬ ነው ማስባል። ትዳር መበጣበጥ ይመጣና በተለያዩ ጉዳዮች አለመስማማት ይበተናል። ሲበተን በመሀል ላይ በተለይ ልጆች ከፈሩ በኋላ የተወለዱ ልጆች ግራ መጋባት ውስጥ በቂ የወላጆች ክትትልና ፍቅር አለማግኘት ይታይባቸዋል። ወደፊት ባላቸው ፊውቸር ላይ ትልቅ ጉዳት ያስከትላል። እንዲያውም አንዳንድ ጥናቶች የሚያሳዩት በትምህርታቸው የተዳከመ ውጤት የሚያሳዩት የተለያየ ሱሳሱስ ውስጥ የሚገቡት በእንደዚህ በቂ የወላጅ ክትትል ሳያገኙ በተበተነ ትዳር ውስጥ የሚያድጉ ልጆች ጭምር እንደሆኑ በተለያየ ጊዜ አሳይቻቸዋሉ እና ይሄ ጥንቃቄ አድርጉ ነው። ለምንድን ነው ልጆችም ወደዚህና ወደዚህ የምትጎትቱት? የልጆች የእናትም የአባትም ፍቅር የቤተሰብ ፍቅር ያስፈልጋቸዋል። ሶ ይሄን ትኩረት ብታደረጉበት ጥሩ ነው። ይሄን የምትመለከቱ በየቤታችሁ ያላችሁ ሰዎች፣ የተበተነ ትዳር አያድርግብንና በእውነት ትዳር እንደ ጸና እግዚአብሔር ያቆየው። ነገር ግን በአጋጣሚ እንኳ መለያየት ከመጣ ማስተዋል ይኑረን። ልጆች ፍቅር ያስፈልጋቸዋል። እናትም ወደ አንቺ ለመጎተት አትሞክሪ። አባትም ልጆች ወደ እኔ ብቻ ብለ አትሞክር። ኃላፊነት አንዘንጋንዴ ናናናና ብለን ናናና አርገን ስንወልድ ጥሞን ምናምን እንደተጋደመን ልጆቻችን ደግሞ ከተወለዱ በኋላ በፍቅር ብናሳድጋቸው ጥሩ ነው። በዓለማችን ላይ ያው ፍቺ እየመራች ያለች ሀገር ማልዲቭስ ትባላለች። ካዛኪስታን፣ ሩሲያ፣ ቤልጅየም እና ቤላሩስ ከአንድ እስከ አምስት ደረጃውን ይዘውታል። በዓለማችን ላይ በመፋታት እንደዚሁ በመፋታት ያው በዩሮፕ ውስጥ ስዊድንም የፍቺ ደረጃ ውስጥ ትገኛለች። ላቲቪያ፣ ሉቲኒያ፣ ዴኒማርክ እነዚህም ፍቺ የሚነካካቸው ሀገራቶች እንደሆኑ መረጃዎች ያሳያሉ። እና በኢትዮጵያ ውስጥም ያው የፍቺ ጉዳይ በጣም አሳሳቢ የሆነ መጥቷል። አዎ በቅርብ ጊዜ የሰማሁት በአዲስ አበባ ውስጥ ብቻ ፍቺ ሶስት ሺህ ሰው ተፋታ የሚል ነገር ነው የሰማሁት አላውቅም። ለማንኛውም ትኩረት ይደረግበት። ፍቺ አናበረታታም። ሳምሪና ፋኒ እንግዲህ በዚህ ሁኔታ የእናንተን ክፍል አርባ ደግሞ እንጠብቃለን። አዎ ፍቅርና ሰላም የብዛ ነው የምንመኘው። ነበረ ወደቱ ቤተሰቦቼ፣ ለዛሬ አቀረብኩላችሁ ኩላችሁ ይህንን ይመስል ነበረ። እስከዚህ ድረስ ደግሞ ለተከታተላችሁ እጅግ ከልብ ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ቪዲዮ እስከምንገናኝ ድረስ ቸርቸሩን ያሰማን። አሽሩካ የምርጦች ምርጫ ነበርኩኝ። ካለበት ስዊድን እስቶኮም እላችኋለሁ። አመሰግናለሁ